ሀገራችን የማንክድ ተክደን እንጂ አንድም ቀን ሀገራችን እንክደን አናውቅም። ተርቦ ተጠምቶ ታስረውበት መስዋዕት ተከፍለውበት በደም የቆመ ዲን ነው ዲነል ኢስላም፣ እንዲሁ ዝም ብሎ በተራ የመጣ አይደለም። አንም እያያቸው አካባቢዎቻቸው ሀገር ሀገር፣ ሁለተኛ ሀገር ይል፣ ሶስተኛ ሀገር ይል በአይናችን በብሌናችን ቁጭ ብለን እያየን ምንም ማዝረቃቅቶን ቁጭ ያልን ሰዎችን እኛ ሙስሊሞች ማለት ነው አት ጎን በመሰለፌ አላህ ምስጋና ይገባዋል እንጂ የኔሩ የኔ ገንዘብ የኔ ጊዜ ቁም ነገር ሆኖ እንዴ ለዲ መጽዋት ተከፍሏል የሚባል አዛ እስላሙ፣ ያ ማዕሸረል ሙስሊሚን እስላም ምንቀልድበት አይደለም፣ ምናሾፍበትም አይደለም። ለሱ ጥቅም እናገኝበት አይደለም፣ ሸረፍና ክብር ነው እኛ ለዲ መቆማችን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድ የተከበራቸው የነጃህ ሚዲያ ተመልካቾች እንደምናላችሁልኝ ሁላችሁንም ሰላም ብያለሁ። አሁንም በድጋሚ በሌላ ቪዲዮ ተገናኝተናን። ውድ ተመልካቾቼ ነገሮች ወደሆኑ አቅጣጫ እንዲሄዱ የሚፈልጉ አካላቶች በጣም በርካታ የሆኑ ያልተገቡ ድርጊቶችን በሶሻል ሚዲያ እያሰራጩ ይገኛል ማለት ነው። በመጀመሪያ ደረጃ ረሱላችን ሰለላሁ ዓለይሂ ወሰለም ነበር ሲሳደቡ የነበረው። አሁን ደግሞ ያንን ነገር ከፍ አድርገው ወደ ቁርአናችን እየመጡ ይገኛል ማለት ነው። ቁርአን ከላሙላህ የአላ የአላህ ሱብሐነሁ ወተዓላ ቃል የሆነውን ቁርአናችንን በመሳደብ ችግሩ ያለው ከቁርአናችሁ ነው። ቁርአናችሁ መርምሩ፣ ቁርአናችሁ ተፍሲሩ ላይ ችግር አለበት ምናምን እያሉ ቁርአናችንንም መቀለጃ ለማድረግ የሚሞክሩ አካላቶች እንዳሉ ያስተዋል የምንገኘው። ኢኒዌይስ ይህን ንግግር ጋብዛችኋለሁኝ። ሁላችሁም ከልባችሁ አዳምጡ፣ ለሌሎችም ሼር አድርጉት። ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ ቪዲዮ። ነቢያችን ጥርሳቸው ነው የተሰበረበት

ጣቶቹ ሲ መጨረሻ ሲገሉት እሱ ወድቆ ግን የኢስላም ባንዲራ አልወደቅም። እንዲ ነው የመጣው ዲነል ኢስላም፣ ተርቦ ተጠምቶ ታስሮበት መስዋት ተከፍሎበት በደም የቆመ ዲን ነው። ዲነል ኢስላም እንዲሁ ዝም ብሎ በተራ የመጣ አይደለም። አድም እያያችሁ፣ አካባቢዎቻችሁ በዓለም ላይ እያያችሁ ነው። ለምንድ በአላህ አሸናፊውና ምስጉን በሆነ ጌታ በማመናቸው ስንት ስቃይ እየወረደባቸው ነው። ሃዛ ሁወ ልእስላሙ ያ ማዕሸር ሙስሊሚን። እስላም ምንቀልድበት አይደለም ምናሾፍበትም አይደለም ለሱ ጥቅም ምናገኝበት አይደለም። ሸረፍና ክብር ነው። እኛ ለዲ መቆማችን ምናልባት እናንተ አይ የሰራ አንዳንድ ሰው እየሰራን አይደለም እንዴ? ምንድን ነው ምንሰራው? የሙኑና አለይከን አስለሙ ቁላ ተሙኑ አለየ እስላመኩም

እኛ ሀብት እንደሌለን ነገር እኛ አቅም እንደሌለን ነገር ሁሌ ወቀሳል። የዛሬ አምሳ ዓመት አባቶች ሲወቅሱ ነበር። የዛሬ መቶ ዓመት አባቶች ሲያለቅሱ ነበረ። እኛም ዛሬ ምናለቅሳለን። እኛም ዛሬ ሂጃብ ለምን አልተፈቀደም እያልን ሴት እህቶቻችን በመቶ የሚቆጠሩ በአደባባይ ላይ ሂጃብ ሲገፈፉና የሃይማኖት መብት ሳይሆን ሰብዓዊ መብት ሰው መሆናቸው ሰው መሆናቸው ጥያቄ ምልክቱ ገብቶ እንዲህ መልበሳት ችሉ ስባሉ እንኳን በአይናችን በብሌናችን ቁጭ ብለን እያየን ምንም ማዝለቃቅቶን ቁጭ ያሉ ሰዎች እኛ ሙስሊሞች ማለት ነው። ሰው ብንሆን ጠንካራ ጠቋም ብንሆን ለዲን ሀንያ ብንሆን የዲን ጉዳይ ቢያሳስበን ኖሮ ወላሂ ጠላቶቻችን ይፈሩን ነበር። ሺህ ጊዜ ያስቡ ነበረ ንስርቱ ብሩዕ ቢመሲረተ ሸህሪ እንደተባውተብያችን አስ

አላህ ይወዳል በአላህ መንገድ የሚፋለሙት ሰፈን በአንድ ሰፍ ላይ ሆነው ሀይባ ያላቸው ግርማ ሞገስ ያላቸው ወጣቱ በአንድ ሰፍ፣ ኮሚቴው ያም አንድ ሰፍ፣ ሀብታሙ፣ አይማው፣ ዑለማው፣ ተቋሙ በአንድነቱን ስንሆን ሀይባ ይኖረናል፣ ግርማ ሞገስ ይኖረናል፣ አላህ ያግዘናል፣ አላህ ይረዳናል፣ ጠላቶች ይፈሩናል። ምንፈልገውን ነገር በአመት ልንፈጽሞ የማንችለውን በወር በአንድ ቀን እንፈጽሟለን። ምንቆን ሁሉም አቅጣጫው አንድ ከሆነ ወደ አንድ አቅጣጫ ነገሮች የምናስቀምጥ ከሆነ እንጂ አንዱ በተቃራኒ አንዱ በሌለኛው ከሄደ እርስ በርስ የተጠላልፈን ለራሳችንም ለሌላችንም የማንሆን ይሆናል። ሀገራችን የማንክድ ተክደን እንጂ አንድም ቀን ሀገራችን ክደን ናቅ መቀበሪያችን እንጂ ለሀገራችን ታግለን በአድዋ ጦርነት በአስር ሺዎቹ የሚቆጠሩ ሙስሊሞች ሀገራቸውን ሊያስጠብቁ ሂዶ ሲታገሉና ሲዋደቁ ታግሎ ተዋልቆ ግን መቀበሪያ ግን አልተሰጣቸው። ሙስሊም በመሆናቸው መቀበሪያ አትናል ብሎ ግን ሀገራቸው አልካዱ። አንድም ሙስሊም በታሪክ ሀገሩን ክዶ አያውቅም። ለሀገር ልማት እድገት ከማንም በላይ እኛ ነው። ሲጀመር ከአምሳ ፐርሰንት በላይ የሀገሪቷ የህዝብ ቁጥር እኛ ነው። የሀገሪቷን የቆዳ ሽፋን ከግማሽ በላይ የያዝነው እኛን እኛ ነው። ስለ ሀገራችን ከማንም በላይ ሊያሳስበን የውጭ ቤታችንን አስተካክለን አሳምረን ስለ ሀገር ማሰብ ይጠበቅ። ሀገር የለንም፣ ሌላ ሀገር የለንም። ይኸው ብዙዎቻችሁ ወደ ውጭ የወጣችሁ ሰዑዲ ስትሄድ እቃማ ከሌለ ቪዛ ከሌለ በሁለተኛ ቀን ያባሯል። ሙስሊሞን ካልሆንክ ጉዳይ የላቸው። ዱባይ ብትሄድ ብ የለም ሀገር ሀገርህ። ሁለተኛ ሀገር የለንም፣ ሶስተኛ ሀገር የለንም። አላህ ደግሞ እዚህ ምድር ላይ ፈጥሮናል። ስለዚህ ስለ ሀገራችን ጉዳይ ሊያሳስበን ይገባ። እንደ ሙስሊም ሁሉም ነገር የተስተካከለ ቋሚ ወዳጅ ቋሚ ምን የለም ቋሚ ወዳጅና ቋሚ ምን የለም፣ ቋሚ ወዳጅም የለም፣ ቋሚ ጠላትም የለም። ስለዚህ እኛ ጠቃሚ መሆናችን ሁሌ ፕሮቭ ማድረግ ያስፈልጋል። ሀቅ ደግሞ እውነት ደግሞ እውነት ስላለህ ብቻ እውነት ልታገኛችሁ ሀቅ በራዚል በልመና ሀቅ ስላለ ሳይሆን ሀቅን የሚያጠብቅበት ሀቅን ልታጠብቅበት የሚችል ቁመና ላይ ሲኖርህ ብቻ ነው ሀቅን ሊጠበቅ የሚችለው እንጂ እነኚህ ባለመብት ናቸው ብሎ መቶ ቤት ውስጥ መብታችን ሊያስከብልን የሚችል ማንም ነገር አለመሆኑን አውቀን መብታችንን፣ ሀቃችንን ልናስከብር የምንችለው በእኛው ጥረት መሆኑንም ማወቅ አለብን። ውድ ተመልካቾች እንግዲህ መልእክቱ እንደተመለከታችሁትና እንደሰማችሁት

ሴት ልጅ እኮ በጣም በብዙ መንገድ ስትበደል ነበር እኮ ከኢስላም በፊት። ከኢስላም በኋላ ግን አልሐምዱላህ ረብል ዓለሚን ሑርያ ወይንም ፍሪደም የሚባለውን ነገር በኢስላም ነው ያገኘችው። በጣም ብዙ ነገሮች ማንሳት እንችላለን ማለት ነው። ይህን ዲን ግን ባልተገባ መንገድ የሚያንቆሽሹ አካላቶችን እየተመለከትን እንደቀላል የምናልፍበት ምንም አይነት ምክንያት አይኖርም ማለት ነው። አልሐምዱላህ ረብል ዓለሚን ዲናችንን አናፍርበትም። ቀን አድርገን ነው የምንንቀሳቀሰው። ሙስሊም በመሆኔ ምንም ማፍረበት ነገር የለም። የረሱል ሰለላሁ ዐለይሂ ወሰለም ኡመት በመሆኔ አንገቴን ቀን አድርጌ ነው የምሄደው እንጂ የምሸማቀቅበት ምንም አይነት ሪዝን የለኝም። ለሌሎቻችሁ ደግሞ መለክት ሆን ዘንድ በዚህ ሰዓት ረሱላችን ሰለላሁ ዐለይሂ ወሰለም እየተሰደቡ፣ ቁርአናችን እየተሰደበ፣ ኢስላማችን እየተሰደበ ከነዚህ አካላቶች ጋር የተሽለጠለጣችሁ ፕራንክ ምናምን እያላችሁ በረመዷን እንኳን የማይረባ ነገር ትርኪሚኬ የምትሰሩ አካላቶች ወላ ራሳችሁ ፈሩ ይህን የምታበረታቱ ደግሞ በውጭ ዓለም ላይ ያላችሁ እህቶችና ወንድሞች እናንተም ተጨምራችሁ እፈሩበት። አልሐምዱሊላህ ረብ ልዓለሚን እኛ ማንም አያስተዳድረንም፣ ማንም አይኖረንም። ያኖረን አላሁ ስብሐነ ወተዓላ ነው። ዜቃችን በአላህ ነው። ሐቅን እናገራለን፣ የመጣው ነገር ይምጣ። ኤኒዌስ በዚህ ሰዓት ሁሉም ይበልጥ ነው ሚጠናከር ይገባል። ይበልጥ ስለ ረሱል ሰለላሁ ዓለይሂ ወሰለም ትክክለኛ ስብዕና ማንነት ሊሰብክ ሊናገር ይገባል። ሚዲያዎቹ እንደውም ለትክክለኛ ዳዕዋ ሊጠቀም ይገባል እንጂ በዚህ ሰዓት ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ያደረጉ ስለ ኢስላም እንደዚህ ያወሩ ባለበት ሰዓት ከነሱ ስር ስር የተከተላችሁ ዝም ብሎ ማይራባ ትርኪ ምርኪ ፕራንክ ምትሰሩ እህቶችና ወንድሞች ዩቲዩብ ላይ ያላችሁ በጣም ነው የምታሳፍሩት። ወላሂ በጣም ነው የምታዝኑት። ነገ ታፍሩበት አላችሁ። ይሄ የተሸከማችሁት ሚዲያ ምንም ባለመስራታችሁ አንድ ኸይር ነገር እንኳን ባለማድረጋችሁ ታፍሩበታላችሁ። ታፍሩበት አላችሁ። ወላሂ ዛሬ ምናባት የሚወዳችሁ ይሄን ድራማውን ስለሰራችሁና ምናምን ነገር ከእናንተ ጋር መሽለጠልጠው ነገ